በኳት አትስሪ ካልኳት ያለ እሺ ማለት የለባትም። አልገባህም? እኮዳ ዝም ብላ እሺ ላትልህ ትችላለች። ለምን አትለኝ እዚች ጋር። ሌላ ጊዜ ባህሪ ሌላ ነው። እንደውም ተበረታታ አንተ ነህ። ዛሬ ላይ ተነስተህ ድንገት አትስሪ ስትላት አትስሪ እኳ አትሰሪም ስራ እያልኩሽ ነው እኮ ቤት ቁጭ በይ፣ ከቤት እንድትወጪ አልፈልግም። ባቃ ማሽን ቀይ ግዛት ነው እንት ያለው። አይ እንደዚህ አይደለም። የሆነ ወይ የተናደድክበት ነገር ካለ አዳገ ምን ችግሩ? ወይ ቡዜ ስለምጠሽ ተናደድ ነው በስ

እንስራ ስላላችሁ ነው። አሁን እንደዛ ያለው እነ ስራ ስላላችሁ ስላላችሁ ብለ ምክንያት አልደረልኝ። ትክክለኛ ምክንያቱን ተናገር። ምንም ችግር የለም በቃ አትስሪ አልኩሽ አለ። ለምን ልሰይ? በእንደው በስራ ምክንያት እንድትወጪ አልፈለግም። እዚህ ከዚህ ቤት በቃ እስቲ ተራራው ይሄ ተራራታችሁ ለማውራት ሞክሩ። ወይኔ በዛ በዚህ እንዴ! ምን ሆናችሁ ነው? ዛሬ ምን ሆናችሁ ነው?

ራስ እንትን ራሱ ማለት አንዳንዴ ብዙ ሴቶች እኮ በወለድ ምክንያት ድብሬሽን ውስጥ ይገባሉ። ይሄ የቤቱን ስራ ካገዘች በቂ ነው። በቃ ብዙ እነሱን የቤቱን እኮ ከሰራሽ ይበቃታል። ይከብዳል ቤቱ ውስጥ። እሺ ቆይ፣ ነገር አለ። እንደዚህ አማረረህ ነገር ምንድነው? ልጅ እንድታሳድግ እና ከቤት እንድትወጣ ስለማንፈልግ ብቻ ነው። በቃ ደግሞ ምንም ምክንያት የለኝም። ምክንያት ደግሞ ምክንያት አለክ።

አሁን ብዙ ፓስዋርዱን እንድትቀበይልኝ ነው የምፈልገው። ፓስዋርዱን ቀይረዋል፣ ሳትነግሪኝ ፓስዋርዱን ቀይረዋል። ያው ስማኝ አሁን እኔ እናንተ ምን እንጣላ ነው ማለት ነው? ሳትነግረኝ ማለት ነው። ይሄ ነው። እኔ እናንተ ምን ካለ ነገር ስንት እስከ ዛሬ አሁን እንግዲህ ላለው ለሚባለው ነገር እሺ፣ የሆነ ነገር ብትል

እኔ ዛሬ እያየሁበት ያለው ነገር በጭራሽ አልተመቸኝም። እሺ፣ ጉዜ ሌላ ቀን እንዲህ አይደለህም። ዛሬ ምን ሆነህ ነው? ምን ያልኩኝ ነው? አትስሪ እኮ ነው ያልኳት እኮ። ሌላ ጊዜ የምታበረታት አለ ሴቶች ሁሉ አንተ እኔ፣ እንዲያውም ባል በቃ ምሳሌ የምልህ ሰውን። አንተ ዛሬ እንዴት ነው እንደዚህ የምትሆነው? አሁንም እኮ ምንም የሚያልኳት ነገር የለም ሥራ አትስሪ፣ ከቤት አትወጪ ጭራሽ ይባላል። ስላሳዘነችኝ እኮ ነው

ማለት አልነበረብኝም እንደዚህ ከሆነ ማለት ነው እኔ ሰላም አገኛለሁ ከእናንተ ጋር ጨዋታ ለምን ብዬ ነው በቃ ምክንያት ምንድነው ከቤት እንድትሆን ስለምፈልግ ነው አንተ ሌላ ጊዜ ሴትልጅ ልጅ ትደግፍ እንደው በወዲድ ሰዓት ስራ ላይ መሆን

ኳ አትስሪ ማለት አሁን እያናገረኝ አትስሪ ማለት ምክንያት ከቤት እንዳፎጭ የሚያስብልህ ነገር ምንድን ነው? ምን ያየው ምን የሰማው ነገር አለ? ቡዜ ያስመረረህ ነገር ምንድን ነው? አትስ ን መቆጠር አለባችሁ። እኔ እየተቆጣሁ አይደለም፣ የምትናገርበት መንገድ ልክ አይደለም ነው። እንዲህ አላቅህም አንተን እያልኩህ ነው። ይሄን ስለማላውቅህ አዲስ ስለሆነብኝ ነው እየተናገርኩ ያለሁት እንጂ ሚስትህን እንደፈለክ መናገር መቶ ነው። እኔ እሱን እያልኩኝ አይደለም። አሁን ስራ ምናምን እያለች እንድትወጣ አፈልግም። ገፍሻ እሺ፣ ምክንያት እሺ ንገረኛ ምሷን ንገረኝ። ከቤት አፈልግም። በቃ ዋና ነገር የዱሮ አባቶች የሚሉት ነገር የዱሮ አባቶች ከቤት ምንም አይደለም፣ እንገርሽ አሁን እንገርሽ። ምክንያቱም እንደው ታውቂያለሽ ሁለት ስራ ስትሰሪ እና አንድ ስራ ስትሰሪ ፎከስ የምታደርጊው እኩል አይደለም። በቃ አሁን ብዙ ስራ የምትሰሪ ከሆነ ወደ ልጅ ፎከስ አታደርግ። ሙሉ እንትን አስተሳሰብ ሙሉ ወደ ልጅ ሆኖ ልጅ ብቻ ልታሳድግ ነው። ሴት ልጅ እኩል እንደዛ አይደለች እንዴ! ለመረዳት ሞክር። ቤቷን ተዋልሽ ማለት አይደለም። እቺ ሰራች ነው በቃ ሲዘምበው፣ ሂድ እጅሽን ታጠቢ፣ በእናትሽ ተነሺ። ወይኔ

ከዛ ለምን እንደዚህ ብያረብሻቸው ፕራንክ አላደርጋቸውም ማለት ነው። በእውነት ለምን መሰለሽ፣ ወዚ እየሰማችሁ ነው? አዎ እየሰማሁ። ብዙ ጊዜ ወንዶች አንዳንድ፣ ሁሉም ወንዶች ማለት አይደለም፣ በነገራችን ላይ አብዛኛው፣ የሆነ አክል ወንዶች፣ በቃ ሚስቶቻችሁ ከቤት እንዲወጡ አይፈልጉም። አሁን በተለምዶ ደግሞ ምንድን ነው የሚባለው የድሮ ባህል ይባል የለም እስኪ ያንን ነገር ደግሞ እስኪ እናንተ ምን ምን ይሰማችኋል፣ እንደዛ በሆንባችሁ በማለት ነው እንደዛ ያልኩትና በጣም ይቅርታ እንኳን ፕራንክ ሆነ ምክንያቱም

እና ይሄን ይሄን በማሰብ ነው እኔ ፍቅር አብራቾን ነው መውጣት እንዳለባት አውቃለሁ ገብቶሻል፣ መስራት እንዳለባት አውቃለሁ ገብቶሻል። እና ሴቶች ብዙ ጊዜ ቤት ሲሆኑ ይደብራል፣ ወንዶች ደግሞ እኔ ብቻ ነው የሚሰራው ምናምን እሄዳለሁ። ብዙ ጊዜ እንደዛ ማለት እንደሌለባቸው ለማስተማር ፈልጌ ነው። እና ባል ብቻ ለስራ ማለት ሴት ምንም የምታመጣው ገቢ የምታስተምረን ነው። ጉዞ ከመንገድ ስትመጣ ምግብ ይበላል ነው ገቢዋ ትንሽም ይሁን ትልቅም ይሁን ማለት ነው። ብቻ ለስራ ብና ከቤት መውጣት ራሱ በቂ ነው። እና ይሄን ለማለት ነው። በጣም ደስ ዛሬ በጣም